ሰዎችን ብሎ ሲንሰፈሰፍ ሆዴ መንዲ ነው ዝምታው ፍቅር አይደለም እንዴ? በጊዜ ካል መታሽ ፈጣሪ ፈርሰሺ በአንቺ በሞቴ ነው እያሉ ማርክና ብሩኬ ኤፋ ሁላቸውም ተሰብስበው መጡ ማለት ነው። ዛሬ አንድ ቪዲዮ መናገር አንድ ነገር መናገር ስለፈለግኩ ነው የመጣዋት። ሰላም አለይኩም ወረሀምቱላ በረካት ሰላም ቤተሰብ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። የሆነ ነገር ታዝቤ ነው ማለት ነው ትምህርት ተወስዱበታላችሁ ብዬ ስላሰብኩኝ ነው ያው ቪዲዮ ከደረሳችሁኝ ማለት ነው። እና የሆነ ጊዜ ማርክና ብሩኬ ተጣልተዋል እያሉ በጣም ቲክቶክ ላይ ማለት ነው አድናቂዎቻቸው ተለያይተው የማርክ አድናቂና የብሩኬ አድናቂ በጣም ሲፎጋገሩ ነበረ ማለት ነው። በጣም መቼም ቲክቶክ ላይ ያሉ ሰዎች አይታመኑም ማለት ማለት እና በቀጠብ ይወዳሉ ለምንደ አላቅም ና ተጣልተዋል እያሉ በጣም ቀውጢ ሲያደርጉት ነበረ እርስ በራሳቸው ማለት ነው። እና አሁን ግን እንደዚህ ተሰብስበው ስታዩዋቸው ምን ትላላችሁ እና የሰው ልጅ አብሮ ስላልመጣ አብሮ ቪዲዮ ስላልሰራ ስላልተመቸው ሁሉም የየራሱን ስራ እየሰራ ስለሆነ ብቻ ያ ሰው ከዛ ሰው ጋር ተጣልቷል ብላችሁ መውሰድ የለባችሁም ማለት ነው የሰው ልጅ ስላልተገናኝ እንደ በፊቱ አንዳንድ ጊዜ ጊዜ ሁልጊዜም አብረው እንዲሆን ያደርጋል አንዳንድ ጊዜ ደግሞ እንድትለያዩ ያደርጋችኋል የየራሳችሁ ስራ ሲኖራችሁ የየራሳችሁን ስራ ነው ይዛችሁ ቀጥ ብላችሁ እንትን ምትሉት እንጂ እንትና አገለገለኝ እንትና ጋትሉም። ምክንያቱም የስራችሁ ሁኔታ ነው የሚወስነው፣ እና በቃ እንደዚህ ሰው የሰው ልጅ ስለተራረ እገሌ ከገሌ ጋር ተጣልቷል በለው በለው እንደዛ አድርገው እንደዛ አድርገው መቼም ቲክቶክ ላይ እንደነገርኳችሁ ፀብ የሚወድ ሰው ነው ያለው። እና በቃ ግርም ብሎ የነበረ ማለት ነው ተጣልተዋል ተጣልተዋል እያሉ ማለት ነው እና እነሱ ያኔ አልተጣሉም። የየራሳቸው ስራ እየሰሩ ነበረ እና አሁን እንደምታያቸው አብረው ማለት ነው ሙዚቃ እየዘፈኑ ለበዓል እንግዲህ ሁላቸው ሙታች ራህ ሂደዋል ኔኤፋ ሁሉም አሉ። ስማቸውንም አላቃቸውም አሉ በነገራችን ላይ እና ደስ ይላሉ።